ሰላም ጤና ስጥልን፣ ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎች ጋር እሊኒሽ መልስ ላይ በቅድሚያም ክልላዊ ዜናዎች የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በሪ ከቱርክ ጋር በትምህርትና ቅርስ ጥበቃ ላይ በጋራ ለመስራት ከቱርክ አምባሳደር ጋር ተወያዩ። ቱርክና ሀረር በኢኮኖሚና ሌሎች ዘርፎች የረዥም ጊዜ ታሪክ ያላቸው መሆናቸው ተገልጿል። የአብስራ ሰገድ ተጨማሪውን ታቀርበዋለች። የሀረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ከቱርክ ጋር በትምህርትና ቅርስ ጥበቃ ላይ በጋራ መስራት በሚችሉበት ሁኔታ ላይ በኢትዮጵያ የቱርክ ሪፐብሊክ አምባሳደር በርክ ባራን ጋር ተወያይተዋል። በውይይቱ ላይ የሀረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ቱርክና ሀረር በኢኮኖሚና ሌሎች ዘርፎች የረጅም ጊዜ ታሪክ ያላቸው መሆናቸውን ገልጸዋል። ይህንን ታሪካዊ ግንኙነት በትምህርት ዘርፍ አጠናክሮ ማስቀጠል እንደሚገባም ገልጸዋል። በተለይ የማሪፋ ትምህርት ቤት ኢትዮጵያ ያላትን የሰው ኃይል በትምህርትና ክህሎት በ ለማብቃት ብቁና ተወዳዳሪ የሰው ኃይል በማፍራት የጀመረውን ጥረት አጠናክሮ እንዲቀጥልም ጠይቀዋል። ርዕሰ መስተዳደሩ በቱርክ ኮርፖሬሽን ኤጀንሲ በአውብዳል ትምህርት ቤት የሚገነባውን የብረታ ብረት ወርክሾፕም ተመልክተዋል። በወቅቱ እንደገለጹት ወርክሾፑ ለተማሪዎች የክህሎ ስልጠና ከመስጠት በተጨማሪም ለትምህርት ቤቱ ገቢ በማስገባት ኢኮኖሚያዊ ፋይዳ አለው ብለዋል። በሌላ በኩል አምባሳደር በርክ ባራን በሐረሪ ክልል የኮሪደር ልማት ስራዎችን የጎበኙ ሲሆን የኮሪደር ልማት ስራው የሐረርን የቀድሞ ስልጣኔ የሚያሳይ መሆኑን ገልጸዋል። በተለይ በተለየ ኮሪደር ልማቱ የከተማዋን የቀድሞ ገጽታ የቀየረና ምቹ የመኖሪያና የስራ አካባቢን የፈጠረ መሆኑን ጠቁመዋል። ከርዕሰ መስተዳደር አቶ ኦርዲን በድሪ ጋር በክልሉ በኢንቨስትመንቱ ዙሪያ ላይም ውይይት አድርገዋል። በሐረር ከተማ በሚገኘው የማዕሪፍ ትምህርት ቤትም የመስክ ምልከታ አድርገዋል። በትምህርትና ክህሎት ዙሪያ የስራ እድል ለማመቻቸት የተቋቋመው ፕሮጀክት ስኬታማ እንዲሆን ሁሉም ባለድርሻ የበኩሎ ሊወጣ እንደሚገባ የስራና ከሎት ሚኒስቴር አስታወቀ። ሚኒስቴሩ ከሀረር ፖሊቴክ ኮሌጅ ጋር በመሆን በፕሮጀክቱ ዙሪያ ለባለድርሻ አካላት ስልጠና ሰጥቷል። ዘገባው የአብዲስማን ነው። የአብስራ ሰገድ እንደሚከተለው ታቀርበዋለች። የስራና ክህሎት ሚኒስቴር ከሀረር ፖሊቴክኒክ ኮሌጅ ጋር በመሆን በትምህርትና ክህሎት ዙሪያ የስራ እድል ለማመቻቸት በተቋቋመው ፕሮጀክቱ ዙሪያ ለባለድርሻ አካላት ስልጠና ሰጥቷል። በስራና ክህሎት ሚኒስቴር የህብረተሰብ ኢኮኖሚ አማካሪ አቶ መለስ ኢመር እንደገለጹት ፕሮጀክቱ ከዓለም ባንክ በተገኘ ድጋፍ በአገሪቱ 24 ኮሌጆች ተግባራዊ የሚሆን መሆኑን ገልጸዋል። ፕሮጀክቱ ተግባራዊ ከሚሆንባቸው ኮሌጆች ውስጥ የሀረር ፖሊቴክኒክ ኮሌጅ አንዱ መሆኑን ገልጸው ይህ እንዲሳካ ሚኒስትር መስሪያ ቤቱ ክትትል የሚያደርግ መሆኑን መሆኑን ተናግረዋል። ሰልጣኞችም በሚያገኙት ግንዛቤ የበኩላቸውን ኃላፊነት መወጣት እንዳለባቸው ተናግረዋል። 24 ኮሌጆች ስለሆኑ የ24ቱን እኛ ሰብስበን ለባንኩ እንልፋለን እንልካለን። ይሄ በኦዲኬ ኦፕን ዴታ ኪት አለ። በዛ መሰረት በፕላትፎርም አለው ሁሉም ነገር የተቀናጀ የተሳለጠ፣ በጣም አሰራሩን የሚያዘምን የወረቀት አሰራሩን የሚያስቀር። ከዚህ በኋላ ሪፖርት በወረቀት አይደለም የምንቀበላቸው ማለት ነው መረጃ የሚሰበስቡት እነሱን በወረቀት አይደለም፣ እኛም የሚሰበስቡ በወረቀት አይደለም። በዚህ መሰረት እጅግ በጣም ስኬታማ የሆነ ነው። ይሄ ደግሞ ለስራና ክህሎት አንዱ ልዩ ትኩረት አድርጎ እየሰራ ያለው የክህሎት ልማት ዘርፉን ከማፋጠን አንጻር፣ እንዲሁም ደግሞ ከዚህ በተጨማሪም የውጭ ሀገርም ሆነ የሀገር ውስጥ የስራ ስምሪትን ውሳኔ በማሳለፍ ዜጎች መብታቸው ተከብሮ ማንነታቸው ዜ ዜግነታቸው ተከብሮ እንደ ሰው ሰብአዊ ክብራቸው ተጠብቆ የትኛውም አገር ሄደው እንዲሰሩ እነሱ ደግሞ ሄዱ በሚሰሩት እና ወደ አገር ውስጥ በሚልኩት ገንዘብ ወይም ሬሚታንስ በምንለው አገር የምትጠቀምበትን አሰራር ለማሳለጥ በጣም በጥንቃቄ የተሰራ በጣም ስኬታማ የምንሆንበት ፕሮጀክት ነው ብለን እናምናለን። ስልጠናውን ያስጀመሩት የሀረር ፖሊቴክኒክ ኮሌጅ ዲን አቶ አሰፋ ቶልቻ የስልጠናው ዓላማ ፕሮጀክቱ በስራ እድል ፈጠራ ዙሪያ የሚሰራቸውን ስራዎች ስኬታማ እንዲሆኑ ማስቻል መሆኑን ገልጸዋል። ፕሮጀክቱ ዓለም ባንክ ባደረገው ድጋፍ የሚካሄድ መሆኑንም ተናግረዋል። ይህም የወጣቶች ስራ እድል ለማስፋፋት በርካታ ፋይዳ አለው ያሉት አቶ አሰፋ ኮሌጃቸው በክልልና በገጠር አጫጭርና ረጅም ጊዜ ስልጠና እንዲሰጥ የሚያግዝ መሆኑን ተናግረዋል። ወጣቶች ስራ እድል እንዲያገኙ ሁሉም ባለድርሻ አካላት በትኩረት ሊሰራ ይገባልን ብለዋል። ሰልጣኙ ወይም እኛ ከኢንዱስትሪዎች ያገኘ ነውን ፍላጎት መሰረት በማድረግ በሁለቱም በእኛ በኩል የሚምጣ በሱ በኩል የሚምጣ በወጣቱ በኩል ያንን ስልጠና ከሰጠን በኋላ ፕሮጀክት ይቀርጻሉ። ያንን ፕሮጀክት እናማክራለን። ፕሮጀክት የምናማክርበት ማዕከልም እዚሁ የፕሮጀክት ማዕከል አለን ከታች። ስለዚህ እነዚህን ሁለቱን በማቀናጀት በወልድ ባንክ ባገኘ ነው ፋይናንስ መምራኖቻችንም እያበቃን ነው። መምራኖቹ በቅተው ዋና አለማቸው ወጣቱን፣ ሴቱን፣ አካል ጉዳተኛውን፣ ተፈናቃዩንም ጭምር ጭምር ወደ ስራ ማስገባት ነው። በራሳቸው ይፍጠሩ ተቀጣሪ ይሁኑ፣ ዋቴቨርሶ ማንም የኢትዮጵያዊ ቢያንስ የአንድ ሙያ ባለቤት ይሁን የሚለውን መሬ ይዘን እየሰራን ነው። ይሄ ፕሮጀክትም ለዛ እርሾ ይሆነናል። ሙሉ ለሙሉ ይችለናል ማለት ሳይሆን ለዛ እርሾ ይሆነናል። አጋዣችን ነው፣ ለእገዛ ይጠቅመናል። እኛ ከዚህም ሰፋ ባለ ሁኔታ ስራዎችን እየሰራን ነው። አሁን ወደ አርሶአደር ተሸጋግረናል። አርሶአደር ድሬ ጠያራ ላይ ከፍተናል። አርሶአደር አቦርከሌ ላይ አሁን እየከፈትን ነው። እንዲሁም በከታች ከቆላማ አካባቢ ለሚመጡት እዛው ጋር እዛው ጋር ትምህርት ቤቱ ራሱ ስልጠናውን ራሱ እዛው ወስደን ለማሰልጠን በሂደት ላይ ነን። ለጊዜው የኤረር አግሮፕ ቴክኒክ ኮሌጅ ውስጥ ስልጠና ጀምረዋል። ስለዚህ አጠቃላይ ስራው የአምስት አመት ስራ ነው። ዛሬ የባለድርሻ አካላት ስለ ፕሮጀክቱ በደንብ አውቀው አሁን የደረስንበትን አውቀው በቀጣይ ቀሪ አራት አመት ተኩል እንዴት አብረን እንሄዳለን የሚለውን አቅጣጫ የምናስቀምጡበት ነው። ሚኒስትር መስሪያ ቤቱ ከሀረር ፖሊቴክኒክ ኮሌጅ ጋር በመሆን ኢኤኤስኢ ፕሮጀክት ዙሪያ ለባለድርሻ አካላት ስልጠና እየተሰጠ ይገኛል። ጀጎል ዓለም አቀፍ ቅርስ ሶስተኛ ዙር ኮሪደር ልማት ስራ በተሳለጠ መልኩ እንዲካሄድ የበኩላቸውን ድርሻ የተወጡ እንደሚገኙ ነዋሪዎች ገለጹ። ነዋሪዎቹ በመንግስት የተሰሩ ባሉ የልማት ስራዎች ላይ ህብረተሰቡ መሳተፍ እንዳለበት ገልጸዋል። ዘገባው የአረፋት ስማን ነው። ሲሳይ ዘሬው እንደሚከተል ያቀርበዋል። የጀጎል ዓለም አቀፍ ቅርስ ሶስተኛ ዙር የኮሪደር ልማት ስራም በተሳለጠ መልኩ እንዲካሄድ የበኩላችንን ድርሻ እንወጣለን ሲሉ የአካባቢው ነዋሪዎች ገልጸዋል። ታዲያ የሀረር ብዙሃን መገናኛ ኤጀንሲ ያነጋገራቸው የክልሉ ነዋሪዎች እንደገለጹትም እየተሰራ ባለው ሶስተኛ ዙር የኮሪደር ልማት ስራም እጅግ መደሰታቸውንና ለልማቱ መሳካት የበኩላቸውን ተግባራት እያከናወኑ እንደሚገኙም አስታውቀዋል። አወልቁሻሽ ሙጢ ናራ ሱምዞ አላሺ ቤት ሴነኒ ናራ ድሮ ቆሻሻ ብቻ ስለነበር በሌላ ስም ነበረ ሰፈራችን የሚጠራው። አሁን ኦሮጋ ሆነልን በጣምም አምሮበታል። ሎርዲን በድሪም ፈጣሪ አርገለት ሀሳቡን ላይ እንዲያሳካለት የሁላችንም ጸሎት ነው። በጣም ደስ ብሎናል። ተስፋየነ ኦገዝነ እነዚህ ፍካነ ሌነ በፊት የነበረ ሁኔታ በግልጽ የሚታይ ነበረ። አሁን ግን ከባድ ለውጥ አለው ከጽዳትም አንጻር ከውበትም አንጻር ልጆቹ ደግሞ በምን ያህል ጥረት እየሰሩ እንደነበረ እኛም በአካባቢው ስለነበረን በግልጽ እያየን ነበረ። ደስ የሚል ነገር እየተሰራ ነው። ከባህልም አንጻር ባህሉን ከማሳየትም አንጻር ያው ሀረር በብዙ ባህል የታጠረች ሀገርም እንደመሆነች የመቻቻልም የሰላምም ተምሳሌት እንደመሆኗ መጠር በብዙ መንገድ ከቅርጿም አንጻር ካላት ቶፒቶቿን እያወጡ እየሰሩ እንደሆነ በግልጽ የሚታይ ነገር ነው። ደስ የሚል ነገር እያየን ነው። እዚሁም የክልሉ መንግስት ጥሩ እንቅስቃሴ እያደረገ መሆኑ በግልጽ የሚታይ ነገር ነው። ወልይ አልፊ አመት አሚር በሜገል አንድ ሺህ አመት በፊት የነበረውን አሁን ወርቅ አረጉት። ሎርዲንም እድሜ ይስጠው፣ በጣም አምሮልናል። በፊት እንግዲህ ያው ቆሻሻ የሚጣል ነበረ፣ ጉጅፋ ለልጆቻችን ራሱ ወጥተው ለመጫወት አስጊ ነበረ። አሁን ግን በጥሩ ሁኔታ እውነት በጣም ነው የምናመሰግነው፣ በጥሩ ሁኔታ ሀሪፍ ሆኗል። በጽዳትም በምንም ራሱ ያለው እንትን እራሱ ፕሮጀክቱም በጣም ሀሪፍ እንትን ብሏል። እና በዚሁ ይቀጥል ነው ምለው ይህ ቶያ አወል ጉጅፉ መግኘዋ አሀድ ቆሻሽ ዚናረቤው በፊት የሰፈር ነዋሪ የሆነው በየሳምንቱ ይታመም ነበር። አሁን ሰፈራችን ከተሰራ አንድም ቀን መሆን አያውቅም። ጥሩ ሁኔታ ውስጥ ነው ያለ ነው። እንዲህ ለሰራለንም ለኦርዲን በድሪ ምስጋና ይገባዋል። አላህ ጠቡሽማ ይቤሁሉፍ ወልዳይ ዚነሌ ወቅት ይጠቡ ከዚህ በፊት ለኑሮ ምቹ ያልነበሩ አካባቢዎች በመጸዳታቸው ዘርፈ ብዙ ጥቅሞች ማግኘታቸውንም ተናግረዋል። 5.5 ኪሎ ሜትር በሚሸፍነው የዚህ የጀጎል ግንብ የውስጥ ለውስጥ የልማት ስራዎች እድሳት እና የልማት ስራዎች የተሳካ እንዲሆን ህብረተሰቡ የራሴ ነው ብሎ በመነሳሳትና ልማቱን መጠበቅ እንዲሁም መንከባከብ እንዳለበትም መልእክታቸውን አስተላልፈዋል። ምሸት ዘላነ ቤ ሶዘ ዘላነ ቤ አዝያይ ሳጦ ክልቄራህና ምሽት ሳንል ቀን ሳንል ከነሱ ጋር ሆነን ከነ ልጆቻችን እርስ በራሳችን ሰፈሩን እየጠበቅን ከነሱ ጋር ስንሰራ ነበረ። አንድ ያለውን ነገር ከተስተካከለልሽ ነገሮችን በንጽህና የመያዝና ያለሽን የአካባቢውን ነገር በእንክብካቤ የመጠበቅ የሁሉም የህብረተሰብ ኃላፊ ነው። እንደ መንግስት ብቻ አይደለም። ሰው ግቢውን እንደሚጠብቀው አሁን ደግሞ አምሮ ደጁ ሲሰጠው የበለጠ ለሱም ትኩረት ሰጥቶ በመንከባከብ በመጥረግ አልፎ አልፎ ወጥቶ በማየት የተለያየ እንክብካቤ ሊያደርግለት ይገባል። እንደ ግርጽም እንደ ቅርጽም ከስነ ውበትም አንጻር ህብረተሰብ እንዲጠብቅ የራሴ ነው ብሎ እንዲነሳሳ፣ የራሴ ነው ብሎ ከዛ አካል ጋር ከጎኑ እንዲቆም እንደኛ እስከ ሌሊቱ 7 እና 8 ሰዓት ነው፣ አብረን እየሰራን ያለነው እኛ እና፣ ስለዚህ ሌላውም ጎረቤትም ሌላውም ሰፈር እንዲተባበራቸው ግርጋራ ሞሻ ኤለዳች ሐልግር ኤለዱ መተጋገዝ አለብን። አካባቢያችንን መጠበቅ፣ ውሃ ማጠጣት፣ የሚበላሹትንም መጠበቅና መንከባከብ አለብን። ነዋሪዎቹ መሰል ስራዎችን ለመደገፍም ያላቸውን ቁርጠኝነት ገልጸው ከመንግስት ጎን በመቆም ልማቱን እንደሚያስቀጥሉም ተናግረዋል። እንደ ሀረር ነዋሪና እንደ ሀረር ተወላጅ ያየነው ነገር በጣም ደስ ይላል። ትልቅ ለውጥ ነው። አስበሹ አይተሹ ከሆነ ድሮ ይሄ መንገድ ቁሻሻ ብዙ የሚታይበት፣ ብዙም ጽዳት የማይታይበት ነበረ። ግን አሁን ብዙ ለውጥ አለው ከጽዳትም አንጻር ከውበትም አንጻር ትልቅ ጽዳት አለው። ትልቅ ለውጥ አለው። ይሄ ደግሞ የመጣው ያው ከክልሉ መንግስት ካደረገልን ነገር ነው። ከዚህ ቀጥሎ ደግሞ የህብረተሰቡ ኃላፊነት የኛም ይመስለኛል። እና በደንብ ንጽህናችንን ጠብቀን ያለውን ነገር ጠብቀን ያው እንታወቅ የለ እርስ በርሳችን በመደጋገፍና እንትን በማለት ይህንንም ነገር ደግሞ በበለጠ በመተሳሰብ አካባቢያችን ጠብቀን ከዚህ የበለጠ ነገር ይኖረናል ብዬ አስባለሁ። ና ጥሩ ነው ያየነው ነገር ደስ ይላል። የማመሰግነው አካል አለ፣ የሐረሪ መንግስት፣ የክልላችንን መንግስት ላደረገልን ለውጥ፣ ለሰጠን የሚያምር የተዋበ ቦታ ከፍ ያለ ምስጋና ይሁን ማቅረብ እፈልጋለሁ። ከዚህ የበለጠ ነገርም ደግሞ እንቅስቃሴ ታይቶ የበለጠው ለውጥ ለምን በዩኒስኮም የተመዘገበች ሀገር ናትና ሐረራችን ከዚህ የበለጠ ደግሞ እንቅስቃሴ ታይቶ የበለጠ ከምስጋና ጋር ምንሸለምበት ነገር እናመጣለን ብዬ አስባለሁ። ለወደፊት እንዲጠበቅ ከራሴ ጀምሮ ከነልጅ ልጅ ልጆቼ ወገባችንን አስረን የሚያበላሸውንም እያጋለጥን እየጠበቅንም እንሰራለን። በመጀመሪያና በሁለተኛ ዙር የጀጎል የውስጥ ለውስጥ የልማትና የእንክብካቤ ስራዎች አበረታች ለውጥን መታየቱ የሚታወቅ ሲሆን የጎብኚዎች ቁጥርም እንዲጨምርም አስችሏል። የሀረማያ ዩኒቨርሲቲ 42ኛውን አመታዊ የምርምርና ማህበረሰብ ተሳትፎ ግምገማ ጉባኤ ማካሄድ ጀመረ። መርሃ ግብሩ ተከታታይ ሶስት ቀናት የሚቆይና በዛሬ ሁለትም የማህበረሰብ ቀን የተካሄደ ሲሆን ዩኒቨርሲቲው ለማህበረሰቡ ያከናውናቸው ስራዎች ሪፖርቶችና ማሳያዎች ቀርበዋል። ለሲሳይ ዘሪሁን ዘገባ ቤቴሌም ደሴ የሐርማያ ዩኒቨርሲቲ የግብርና ጤና ስርዓት በዲጂታል ፈጠራና ምርምር ውጤት ግብይትን ማሳደግ በሚል መሪ ቃል አርባ ሁለተኛ ዓመታዊ የምርምርና ማህበረሰብ ተሳትፎ ግምገማ ጉባኤ መካሄድ ጀምሯል። በመርሃ ግብሩ ዩኒቨርሲቲው ያከናወናቸውንና እያከናወናቸው የሚገኙ የማህበረሰብ ተኩር ልማት ስራዎች የጥናትና ምርምር ውጤቶች ቀርበው ውይይት እየተካሄደባቸው ይገኛል። በመርሃ ግብሩ ንግግር ያደረጉት የሀርማያ ዩኒቨርሲቲ የምርምርና ማህበረሰብ ግንኙነት ምክትል ፕሬዚዳንት ዶክተር ይሳቅ ዩሱፍ የህብረተሰቡን ችግር የሚፈቱ እንዲሁም የስራ ዕድል ፈጠራን ጨምሮ ተጠቃሚነታቸውን የሚያረጋግጡ ስራዎች እየተሰሩ እንደሚገኝ ገልጸዋል።

ዩኒቨርሲቲ በምስራቅና ምዕራብ የአገሪቱ ክፍል በጥናትና ምርምር፣ በቴክኖሎጂ፣ በመማር ማስተማር እና የትምህርት መሰረተ ልማት፣ በምግብ ዋስትና እንዲሁም በጤና ዘርፍ በተሰሩ ስራዎች እውቅና ማግኘቱን አንስተዋል። ሰዴት ኢትዮጵያ

የሀርማ ዩኒቨርሲቲ ቦርድ ምክትል ሰብሳቢ ፕሮፌሰር ኢማና ጌቱ በበኩላቸው ዩኒቨርሲቲው ሲቋቋም በዋነኝነት መማር ማስተማር፣ ጥናትና ምርምር፣ የአካባቢውን ማህበረሰብ ተጠቃሚ ማድረግ ከመሆን አንጻር፣ በዚህ መሰረት ሀገራዊ ኃላፊነቱን በመወጣት ላይ ይገኛል ብለዋል። ወሊማገለት ብየቶኮ ጉድነ ብየቶኮ ጅሬኝ ሀዋሳ ቶኮ ቁረናም ባይ ሴ ባይ

ለሀገር እድገት እና ለዜጎች ኑሮ መሻሻል አንዱ ጥናትና ምርምር ውጤቶች ወሳኝ መሆናቸውን የገለጹት ፕሮፌሰር ኢማና ጌቱ ለዚህም ማሳያው ዩኒቨርሲቲው ያከናወናቸው ሁሉን አቀፍ ማህበረሰብ ተኮር ስራዎች ተጠቃሽ መሆናቸውን ገልጸዋል። መርሃ ግብሩ ለተከታታይ ሶስት ቀናት የሚቆይና በዛሬው ዕለትም የማህበረሰብ ቀን እየተካሄደ ሲሆን ዩኒቨርሲቲው ለማህበረሰቡ ያከናወናቸው ስራዎች ሪፖርቶችና ማሳያዎች ቀርበዋል። በመርሃ ግብሩ የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመርን ጨምሮ የምስራቅ ሐረርጌ የከፍተኛ ከፍተኛ አመራሮች የዩኒቨርሲቲ አመራሮች እና የተለያዩ የማህበረሰብ ክፍሎች ተገኝተዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሳሪያዎች ጋር መልካም ቆይታ። ጤና ይስጥልን።